የሶፊ አክስት የእናንተን ሰርግ ለመብላት ጓጉቻለሁኝ በአገር ባህሌ አንገቴን አሳይቼ ወገቤንም ወዝ ወዝ አድርጌ እናንተን ለመጣር እኔ ዝግጁ ነኝ አለች። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ውድ ቤተሰቦቼ፣ እንግዲህ ትናንትና በፉፉዬ ላይ ትንሽ ጥቃት እንደደረሰበት ተናግሬ ነበረ። በፉፉ ላይ ጥቃት ያደረሱት እንግዲህ አቶ ተውፊቅና የተውፊቅ ጓደኛ የተውፊቅ ቀንደኛ ጓደኛው አቶ ጆን የሚባል ሰውዬ ነው። አልሐምዱሊላህ ወንድ ልጅ ያው እዛ ቦታ ላይ ሲዘር ወንድ ልጅ ላይ ያጋጥማል። እመታለው ሲባል ይመታል አልመታመም ሲል ይመታል። እንደዚ አይነት ነገር ነው ይሄ። ባህሉ ነው፣ የወንድ ልጅ ባህሉ ነው። ግን ግን ያው ባህሉ ነው ብዬ ስላችሁ ይህን ነገር ደግፌው አይደለም። ከዘመኑም አንጻር ያው ሰዎች በመሀላቸው ግጭት ሲፈጠር ተወያይተው፣ በጣውላ ላይ በጣውላ ዙሪያ ላይ በጠረጴዛ ዙሪያ ላይ እንዲፈቱት ነው የምፈልገው። ነገር ግን አልተሳካም። ክፉ ያው ከባድ ባይባልም የተወሰነ ጉዳት ደርሶበታል። እኛም ፈርተናል እኛም ፈርተናል። እኔም የፈራሁት የፈራሁት የጠረጠርኩት ይሄ ነው። ከጀርባው ድንጋይ ነበረ። እዛ ሳይት ላይ ሚስማር ይወርቃል፣ ብሎኬት ይሰበራል፣ ጣውላዎች፣ የተለያዩ ነገሮች ነው የፉ አድማ ወዳደቁን አይታችሁታለ። ይሄ ቀላል ነው ብዬ ነው የምለው። እኔ እንደውም ያልኩት ምንድ ነው ይሄ ነገር አልሐምዱሊላ ለበጎ ነው። ከዚህ የባሰ ቢመታው ወይ የደም ቧንቧውን ደንደሱን ቢመታው ጸጥ ነበር የሚለው አልሐምዱሊላ። ያው ትረፊ ያላት ነብስ ትረፊ ያናት ነብስ ተሙቁሃው ትወጣለች ይባላል ና የሀገረሰው ሲተርት። ያው ነብሱ ተርፏል አልሐምዱሊላ እንግዲህ ያው እንዳያችሁት ሶፍዬ በጣም እየተንከባከበች ነበር ፉፍዬን፣ በጣም እየተንከባከበችው ነበረ። ኢማጅን እኔ ብያለሁ፣ የተገፋ ቅቤ ወተት ቅቤ ይወጣዋል። ሁለታችሁም የተገፋችሁ ስለሆናችሁ ከዚህ በኋላ እናንተ ህይወት ላይ፣ እናንተ ህይወት ላይ ተውፊቅ እጁ ማንሳት አለበት ብያለሁ። በቃ ከዚህ በኋላ ተሸንፍ ያለው በቃ ተሸንፍ ያለው ከባለፈው ነገር ሶፍዬም ትምህርት ወስድ ያለ ፉፍዬም ትምህርት ወስዷት ማለት ነው። ትምህርት የወሰዱት ያን ነገር ፍቅርን ተንከባከቡ መቀበል አቅቷቸው ሳይሆን ነገር ግን ያ ነገር አልሆንም ከነሱ ጋር ማለት ነው። ሞክረዋል፣ የቻሉትን ያክል ሞክረዋል። ሶፊም የቻለችውን ያክል ፍቅር ሰጥታለች፣ ጊዜ ሰጥታለች፣ በደንብ ተንከባከዋለች፣ የሚስትነትን ጥግ አሳይታለች። ተፈንክቶ ባለበት ጊዜ ከእሷ ጋር ሆኖ ሌላ ቦታ ሄዶ በመጣ ጊዜ ሲደባድብ ተውፊቅ በሶፊ ላይ በጣም ብዙ ነገር ብዙ ስራ ሰርቷል፣ እናቃለን ግን ያም ሆኖ ፍቅር ያሸንፋል ብላ ስታስተምረው ነበረ። አልተማረም። ከዚህ በኋላ በቂ ነው ብላ ወስናለች። እንግዲህ ፉፉዬን መንከባከብ ላይ ደርሳለች። ከዚህ በኋላ ምንም ማድረግ አይቻልም። አይኔን አላሽም ነው እንግዲህ ተውፊቅም። ያው ፉፉዬም አይኔን አላሽም፣ አንቺን የመሰለ ሴት የምትንከባከበኝ የምትረዳኝ፣ ህመሜን ታማ የዳነች እኔም ህመም ታምሜ የዳንኩኝ ነንና ስለዚህ ባልና ሚስትነቱ በደንብ በደንብ በደንብ እንኖረዋለን በፈጣሪ ፍቃድ ብለዋል። እንግዲህ ፉፉ ይሄ ነገር ነው ያለው። ቱፋም ደግሞ ያው እርጉዝ ናት ብለዋል። ሮዚ እርጉዝ ናት ካለ እንግዲህ አንተ ይሄ ልጅ አባት ነህ። ከሶፊ ልጅ የለህም ከሮዚ ጋር ነው። ስለዚህ ቱፋህ የልጅ አባት እስከሆንክ ድረስ ከልጅህ እናት ጋር ጥንቅቅ ብለህ ከሶፊ ተማር ማለት ነው። ሶፊ ላይ ያረከውን ነገር ለሮዛ ላለማድረግ ሞክር ማለት ነው። ከሶፊ ሶፊ አስተምራ ሄዳለች መቼም። ድንጋይ ራስ፣ እኔ ብልጥ ሰው ከጎረቤቱ ይማራል ራሱ ላይ እስከሚደርስበት አይጠብቅም ይባላልና፣ ስለዚህ አሁን ደርሶ ባህለ መንከባከብ፣ የተሰጠህን ፍቅር በደንብ ተንከባክበ፣ የተሰጠህን ልጅ በደንብ አሜን ብለ ተቀብለህ የልጅ አባ ከሆንክ ያው ምንም ማድረግ አይቻልም። በስርዓቱ ህይወት ህምራ ማለት ነው። በዛ ደግሞ ተውፊቅና ማነው ፉፉዬና ሶፊ በጣም አማረባቸው። አቤት መተቃቀብ፣ አቤት መንከባከብ። ስፔሻሊ እግሩን ስታጥበው ኢማጂን። ከዛ በኋላ ከሰርጉ በኋላማ የልጅ አባት ከሆነ በኋላ ምን እንደሚደረግ አድናቅም ትላለ። አዝላ ነው የምታንከባክበው አዝላ ተውፊቅ ይህን እያየ እንደማትናደድ አውቃለሁ። የሰው ደስታ እንደሚያስደስትህ አውቃለሁኝ። ያው ለምትወደው ሰው ደስታን ነው የምትመኘውና ሶፊዬ፣ እንደዚህ ያለ ደስታ፣ እንዴት ደስ የሚል የሚንከባከብ ባል እሷም ደግሞ የምትንከባከብ ሚስት ሲሆኑ ስታያቸው እንደማትናደድ ተስፋ አደርጋለሁ። ተስፋ አደርጋለሁ። እኔ እኔ የእውነት ለመናገር ትናደለ ብያለሁ። አላስብም። አሁን አንተ እንግዲህ፣ ያው እንደ ነገርኩ፣ ሮዚን ተንከባከብ በቃ ደምታለች ብሏል ባለፈው። ፉፍዬ ምን እንደ አጋጠማት ራሱ አናቅም። ዛሬ ስለምንም እንደሚመጡ ስለማናቅ፣ እንግዲህ የሶፊ ሶፊ ለፉፍ ሆነች ማለት ነው። አበቃ ከተም እንዴ ዘር መሀል ላይ ደግሞ ስፔሻሊ ቤተሰቡ ሚናውን ሲጫወትበት ደስ ይላል። ቤተሰብ እጃ ጨብጭቡ አክስቲ እጃ ጨብጭባ የተቀበለች እናትና አባቷ የእሷ ቤተሰቦቿ ምን ሊሉ እንደሆነ ኢማጂን ሳሉት፣ በቃ በቃ እኔ ሳልኩት፣ በቃ አክስቷ አኮ እናቴ ወዝ ወዝ አለች፣ ወዝ ወዝ በቃ አንገቴን እዩልኝ አለች እና አንገቴን እዩልኝ፣ ወገቤን ላሳያችሁ በቃ እንደዝነ ምናምን ብላ አሳይታናለች እና ይህንን ነገር ተውፊቅ ላይ አላየንም። ያ ማለት ምንድን ነው? ቤተሰብ ጋር አንተ ተፈላጊነት እንደሌለ ነው ያወቅነ። ዋናው ነገር ዋናው ነገር አንቺ ለትዳርሽ አንቺ ነች የሚባል ነገር የለም። ላ የሚባል ነገር የለም። ቢ ቤተሰብ የሚያስፈልጋል በዛር መካከል። ስለዚህ የሶፊ ቤተሰቦች አንተን ተቀባይነት እንደሌላቸው በግልጽ እያሳዩን ስለሆነ ቱፋሄ፣ ከዚህ በኋላ ህይወትህን ኑር። ከሮዚ ጋር ኑር በቃ። ከሮዚና ጋር ኑር በቃ አንዳንድ ሰው ደግሞ መስሏችሁ ነው። ስማ ተውፊቅ ሶፊን አይተውለም። በጭራሽ እንዳታስበው። ተውፊቅ ከሶፊ ህይወት አይወጣም። ፉፉ ከህይወቷ ውጣ ምናምን የምትሉ ልጆች አላችሁ። እናንተ አደላችሁም። ኑሮን የምትኖሩላት እሷናት። እሷን ያስደሳትን ነገር አሚን ብላችሁ ተቀበሉ እንዴ። በቃ ተቀበሉ። ተቃራኒ ፓርት አትሆኑ እንዴ? የሶፊዬቶቹ እራሱ ናቸው አንዳንዶቹ። አይ ከተውፊቅ ጋር ለምን ሆለ ልብ ትሆናላችሁ። ባለፈው እኮ ከፉፉዬ ጋር ብትሆንልን። ከፉፉዬ ጋር ከመጣ የጀምረ ነው ደስታዋ የጨመረው ፊቷ ፍልቅልቅ የሚለው ሳቅ በሳቅ የሆነች ትላላችሁ እንዴ? ተው እንጂ እንደዚህ እያላችሁ የልጁን ሞራን ደግሞ አትግደሉት። በቃ ትናንት ነበረ አለፈ። ስለዚህ እዩ የሶፊን አስተያየት የተውፊቅን አስተያየት ማነው የፉፉዬን አስተያየት እዩ። ስለዚህ እሷም እንደዚህ እያላችሁ የልጁ ሞራን ያው አትግደሉት። በቃ አስታራቂ ሀሳብ፣ በቃ አሁን ማለት ያለባችሁ በቃ ተውፊቄ፣ ሶፊዬን ለፉፉዬ ተውልን፣ አንተም ለሮዚ ትተንሃል፣ በቃ እንደዛ ነገር ብላችሁ አስታራቂ ሀሳብ ስጡ። የተውፊቅና የሶፊ ነገር ነገሩ አበቃ። የትናንትናው ነገር ለእኔ የመጨረሻ ሆነ ያየሁት። በቃ ይህን ያክል ተውፊቅ ስትንከባከበው አላየሁም። ያው ለቱፋህ ግን አይታችኋል፣ ምን ያክል ምን ያክል እንዴት ተንከባከበችው እንዳይከፋ እንደ ማና በዚህ ዘመን እግር የባሉን እግር የሚያጠብ ታረጋላችሁ? አታረጉትም። ሶፊ ለየት ያለች ለተውፊቅ ማ ነው ለፉፉዬ የተሰጠች ስጦታ ናት። ብያችኋለሁ እኮ የተገፋ የገፋችሁን ሰዎች አመስግኗቸው፣ ለእናንተ ውለታ ነው ዋሉላችሁ እናንተ እንዲበረቱ ያደረጓቸዋል፣ እናንተ እንዲጠነክሩ፣ እናንተ ዘወር ብላችሁ እንዲታዩ፣ ዙሪያችሁን እንዲታጠኑ ያደረጓቸዋል እና አንዳንድ ጊዜ ብቻ ሳይሆን በጥሩ መጥፎ ሰዎች ሲገፏችሁ በጥሩ ነገር ፈጣሪ እንደሚክሳችሁ እንዳትረሱ ለማለት ያክል ነው። ለቤት አዲስ የሆናችሁ ላይክና ሼር አድርጉ የእኔ ውድ ቤተሰቦች፣ ወዳቸዋለሁ፣ አከብራቸዋለሁ። ያው ሰዓት አለመካበሩ በጣም እያበሳጭን ነው። ነገር ግን እንችለዋለን፣ ምንም ማድረግ አንችልም። የፉፉዬ ምህቶች፣ የሶፍዬ ምህቶች፣ የቱፋሀ ምህቶች በጣም ነው የምወዳችሁ በጣም ነው የማከብራችሁ። ቤቴን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። የሶፊና አክስት ደግሞ እስኪ እንደው ነገሩ ያው ነገሩ ነገር አለበት ብሏል ያገሬ ሰው እና ነገሩ ነገር አለበት፣ ለምን እንደቸኮለች እንጠይቃታለን። በቃ በዚሁ አጋጣሚ